እኔ ስትልኝ በኢትዮሪቪው ቻናላችን የተለያዩ አገልግሎቶችን ዋጋ ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን እናደርሳለን። በዛሬው ዋጋ ዳስሳችን የተለያዩ ኮንፈርቶችን ዋጋ ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ እያደረስን ቆይታ እናደርጋለን። አብራችን ቆዩ። የምንገኘው ወሎ ሰፈር አካባቢ ኤችኤም ህንፃ አንደኛ ፎቅ በሚገኝ የኮንፈርት መሸጫ ሱቅ ውስጥ ነው። ይህንን ቤት በከፍተኛ ደረጃ ያስቀመጥነው ሲሆን ያላቸውን የኮንፈርት አይነቶች፣ ዋጋቸውን እንዲሁም ለእናንተ እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ሰላም። ራሳችሁን ለተመልካች አስተዋውቁ። ዩኒቲ ቤድ ኤንድ ባዝ እንባላለን። የምንገኘው ወሎ ሰፈር አካባቢ ነው። ኤችኤም ታወር ላይ አንደኛ ፎቅ ላይ። ተመልካች እናንተ ጋር ሲመጣ ምን ምን አይነት ኮንፈርቶችን ማግኘት ይችላል? ሁሉም አይነት ኮንፈርቶች ማግኘት ይችላል። ከትናንሽ ሳይዝ እስከ ትላልቅ ሳይዝ ድረስ አልጋ ልብሶች፣ ፒጃማ፣ ፎጣ፣ እንደዚህ የቤድሩም እና የባዝሩም እቃዎችን ማግኘት ይችላል። ትይዛላችሁ። ያሏችሁ ኮንፈርቶች ለምን አይነት የአልጋ ሜትር የሚሆኑ አማራጮች ናቸው? ለትላልቅ አልጋዎችም አሉ፣ ለትናንሽ አልጋዎችም አለ፣ የልጆችን እንይዛለን። ብዙም ጊዜ ደንበኛ መጥቶ የሚመርጠው የኮንፈርት አይነት የቱን ነው የሚመርጠው? ቀለል ያለ አይነት አልጋ ልብሶችን ከኮንፈርት ይልቅ አልጋ ልብሶች ተመራጭነት አላቸው። የምትይዟቸው ኮንፈርቶች ኬት ሀገር ነው የሚመጡት? ምርታቸው አብዛኞቹ የምን ሀገር ምርት ናቸው? አብዛኞቹ የምንይዛቸው ኮንፈርቶች የቱርክ ናቸው፣ ከቱርክ ነው የሚመጡት። በዚህ ንግድ ላይ በጣም ቻሌንጅ የሚያደርጋችሁ ነገር ምንድን? ቻሌንጅ የሚያደርገን ያው እንደ ማንኛውም አይነት እንደ ልብስ ቤት ወይ ዴይሊ እንትን ሰው የሚጠቀመው እቃ ስላልሆነ ዴይሊ ሽያጭ ላይኖረን እንችላለን። አሁን ላይ ያለ የኮንፈርት ዋጋ እንዴት ነው? እየጨመረ ነው? እየቀነሰ ነው ወይስ ተመጣጣኝ ነው? ወትሮ ከነበረው ስታነጻጽሪ አሁን ላይ ያለው እንዴት ነው? ከበፊቱ የዚህ ነው ያህል የተጋነን አይነት እንትን የለውም። የጨመረ ነው፣ ተመጣጣኝ ነው። የሚመጣ እስከስተመር እናንተ ጋር የሚሰጣችሁ አስተያየት በዋጋዎቹ ላይ እንዴት ነው? እየጨመረ ነው ወይስ ተመጣጣኝ ነው? አይ ተመጣጣኝ ነው የሚሉት ፌር ፕራይስ ነው ያለን የተጋነነ ፕራይስ የለም። ከተማው ላይ ካሉ ኮንፈርት ቤቶች አንጻር ተመጣጣኝ ነው። አሁን እናንተ ጋር የሚገኙትን ኮንፈርቶች ከዝቅተኛ ጀምረን እስከ ከፍተኛ ድረስ በዋጋ በአይነትም ለተመልካች ታሳይልኛለች። የትኛውን ጀምር? ዝቅተኛ የሚባሉት እነዚህ ትንሽ ከኋላ ያሉት ናቸው። እነዚያ ከቨሮች ናቸው ኮንፈርት ኮንፈርት ኪሶች ናቸው፣ የኮንፈርት ማስገቢያዎች ናቸው። በተለያየ አይነት ከለር አለ። ለልጆችም አለ ለአዋቂም፣ እና ለትናንሽ አልጋዎችም ትላልቅ አልጋዎችም አሉ። እስከ ኪንግ ሳይዝ ድረስ ሁሉም አይነት አልጋ ሆን አለው ዋጋቸው 2600 ከዚህ ደግሞ ከፍ ሲል፣ በአይነትም በዋጋ ከፍ ሲል ኮንፈርቶች አሉ። እነዚህ ኮንፈርቶች 6000 እንደምታዩ ነው። ለሜትር 50 ሳይዝ ይሆናል። ገዢ መጥቶ ሲያይ አልጋው ላይ ያለውን ሉክ እንዲያይ እዚህ ያዘጋጃችሁት አልጋ አለ። እስቲ እሱ ላይ ጣል አድርገን ውበቱ እንደውም ሲለብስ ይመስለኛል። አሁን ያሳየሽኝ ይሄኛው ኮንፈርት በጣም ነው ሲነጠፍ የሚያምረው። እስቲ ዋጋው ስንት እንደሆነ ለተመልካቹ ዋጋው 6000 ነው። ለሜትር ከሀምሳ ሳይዝ ነው የሚሆነው። ደግሞ አሁን ካየ ነው ከፍ የሚል በዋጋ ወይም ደግሞ ዝቅ የሚል ኮንፈርቶች ካሉ ዝቅ የሚል ኮንፈርቶች አልጋልብስ አልጋልብሶች አሉ። ቅድም እንዳልኩሽ ብዙም ኮንፈርቶች አሁን ብዙ ተፈላጊነት ስለሌላቸው አብዛኛውን የምንይዘው አልጋልብሶች ነው። አልጋልብሶች አሉ። ይሄ ጋር አብዛኛው አልጋልብስ ጋር ተመሳሳይ ዋጋ አለው። ቅድም ያሳየሽ ኖ ኖ ከኮንፈርቱ ጋር ተመሳሳይ ዋጋ ነው ያለው አልጋ ልብስ ነው ምንድን አይነቱ የሜትር ልዩነት አላቸው ወይስ የከለር ልዩነት አለው ቴክስቸሩም ይለያያል የተለያየ አይነት እቃ ነው ለምን አይነት አልጋስ ሚሆን ነው ያኛውም እንዲሁም ይሄ ሳይዙ ሁለት ከ20 በሁለት ከ40 ነው ለሜትር ከ50 ለሜትር ከ80 አልጋ ይሆናል። አዎ ይሄም ሳይዛቸው ተመሳሳይ ነው ዋጋቸው ተመሳሳይ ነው እ በዋጋም ከፍ የሚል ወይም ዝቅ የሚል ለተመልካች። እሺ ይሄኛው ከሌሎቹ አሁን ካሳየሁሽ ኮንፈርቶች የሚሆን አልጋ ልብሶች ለየት ይላል። ስምንት ፒስ ነው የሚይዘው። የራሱ የሆነ ሻርፕ አለው የሻርፕ ትራስ አለው? አንሶላዎች ያዩ የተለያዩ ነገሮች ስምንት ፒስ አለው። ስምንት አልጋ ልብስ አለው። አንሶላ፣ ትራስ ጨርቅ፣ አራት ትራስ ጨርቅ፣ የአንሶላ እና የአልጋ ልብስ እና ሻርፕ አለው። ሻርፕ የራሱ የሆነ ትራስ አለው። በአጠቃላይ ስንት ነው ዋጋው? በአጠቃላይ ስምንት ሺ ብር። ከዚህ ከፍ የሚሉ ወይም ደግሞ ዝቅ የሚሉ ደግሞ አይነቶች ዝቅ የሚሉ እሺ ከዚህኛው ጋር ትንሽ ተመሳሳይነት አለው ግን ሻርፕ ምናምን የለውም አንሶላ እና ስስ አልጋ ልብስ አለው። ዋጋ አምስት ሺህ ብር። ስንት ሜትር የሚሆኑ ሜትር አልጋ ይሄ ለሜትር ከሀያ አልጋ እዚህ ጋር ደግሞ የተለያዩ አልጋ ልብሶች ይታዩኛል። ዋጋቸውን አይነታቸውን እንዲሁ ለተመልካች ታሳይልኛለሽ። እነዚህ ትንሽ አሁንም ካሳዮች እነዚህ ትንሽ ለየት ይላሉ። ተፈላጊነታቸውም እነዚህ አብዛኛውን ከስተ በጣም የሚፈልጋቸው እቃዎች ናቸው። የተነጠፈ አይነት ነው ተመሳሳይ ሆኖ ትናንሽ ሳይዞችም አሉት ትላልቅ ሳይዞችም አሉት። ትላልቆቹ ሳይዞች ሰባት ሺህ ብር ነው ዋጋቸው ለኪንግ ሳይዝ የሚሆኑት። ትናንሾቹ ደግሞ ለሜትር ከሃያ የሚሆኑት አራት ሺህ አምስት መቶ ነው። ሳይዛቸው ለሜትር ከሃምሳ የሚሆን አሉ አላቸው የሜትር ከሃምሳ ተመሳሳይ ነው። ቁጣ ሰባት ሺ ትልቁ፣ ከኪንጉ ጋር ተመሳሳይ ነው ዋጋቸውም ተመሳሳይ ነው። እንዳልኩሽ ቅድም ዛጋ ያየ ናቸው አይነት ናቸው። ይሄኛው ከፍ ከሌሎቹ ለየት ይላል፣ ዋጋው ግን መጀመሪያ ላይ ካሳየሽ ኮንፈርት ጋር ተመሳሳይ ነው። ስድስት ሺ ብር ነው ዋጋው ለኪንግ ሳይዝ ይሆናል። ሁለት ራስ ጨርቅና አንድ አልጋ ልብስ ማለት ነው። ተመሳሳይ ናቸው፣ ከለር ልዩነት ነው ያላቸው። ትንሽ ቀለል ያሉ ኮንፈርቶች ናቸው ሽ ብላንኬቶች፣ ምንጣፎች ምናምን ናቸው የምንይዛቸው። እነዚህ ደግሞ ቅድም ኮንፈርት ኪሶች አሳይቼሽ ነበረ፣ እዛ ውስጥ የሚገቡት ናቸው። ሳይዞች ኮንፈርቶች እንደ ኮንፈርት ሳይዝ አላቸው። ለትንሽ ሳይዝ ለሜትር ከሀያ የሚሆን አለ፣ ለኪንግ ሳይዝ የሚሆን አለ። ይሄ ለትንሽ ሳይዝ የሚሆን ነው፣ ለሜትር ከሀያ ሳይዝ የሚሆን ነው። ዋጋ 2600 ነው። ከታች ያሉ ለትላልቅ የሚሆኑም አሉ ኪንግ ሳይዝ ለሜትር ከሰማንያ እስከ ሁለት ሜትር ድረስ ለሚሆኑ አሉ። የኪንግ ሳይዙ ዋጋው ስንት ነው? የኪንግ ሳይዙ አራት ሺህ ብር ነው። ለሜትር ካምሳ ለሜትር ካምሳ ከዚህኛው ጋር ተመሳሳይ ነው። ዋጋው ቀለል ያለች ቀለል ያለች አልጋ ልብስ ናት። ዋጋው ስድስት ሺህ ነው። ሁለት ትራስ ጨርቃለሁ አንድ ጋልብስ እና ኩሽን ከቨር ትንሽ የትንሽ ትራስ ከቨር አለው እና መሰግናለን ጊዜያችን ስለሰጣችሁ ከኛ ጋር ቆይታ ስላደረጋችሁ ለተመልካች እናንተም ቢፈልግ የት ማግኘት እንደሚችል አድራሻችሁን አስቀምጭልን እና አድራሻችን ወሎ ሰፈር ዳኒ ፕላዛ አጠገብ ኤች ኤም ኤም ፓወር አንደኛ ፎቅ ላይ እንገኛለን እንዲጎበኟችሁ ከእናንተ እንዲገዙ መልክታችን እናስተላልፋለን። ጊዜያችሁን ስለሰጣችሁ እናመሰግናለን። መልካም ስራ፣ መልካም ቀን። ተመልካቾች አሁን የምንገኘው ሾላ ገበያ አካባቢ ሱመያ መስጊድ አጠገብ በሚገኝ የኮንፈርት መሸጫ ሱቅ ውስጥ ነው። ይህንን ቤት በመካከለኛ ዋጋ ደረጃ ያስቀመጥ ነው ሲሆን ያላቸውን ኮንፈርት አይነቶች ዋጋቸውን እንዲሁ ለእናንተ እያደረስን ቆይታ እናደርጋለን። አብራችሁ ቆይ ሰላም እንዴት ነ ሰላም እንዴት ነሽ? እስቲ ራሳችሁን ለተመልካች አስተዋውቂ። እሺ አዲስ ህይወት ኮንፈርት ነው። የምንገኘው ሾላ አካባቢ ነው። ተመልካች እናንተ ጋር ለመግዛት ሲመጣ ምን ምን አይነት ኮንፈርቶችን ማግኘት ይችላል? የተለያዩ ከሀገር ውስጥ እስከ ውጭ ሀገር የመጡ ኢምፖርት የሚደረጉና እዚ የሚመረቱ አሉ። ለምሳሌ ከዚ የሚመረቱና ከቻይና ከቱርክ ከቻይና የሚመጡ እቃዎች አሉ። የተለያየ ሀገራት የሚመጡ ኮንፈርቶችን ትይዛላችሁ። እናንተ ጋር የምትይዟቸው ኮንፈርቶች ለተለያየ አልጋ ሳይዝ የሚሆኑ ሜትር አማራጮች አሏቸው? አዎ ሁሉንም አይነት ሳይዝ እንይዛለን ከሜትር ሃያ እስከ ኪንግ የሚባለው ድረስ እንይዛለን። ብዙን ጊዜ ደንበኞች የትኛውን አይነት ኮንፈርት ይመርጣሉ? ሁሉንም ይመርጣሉ፣ ማለት እንደሚፈልጉት አይነት ማለት ነው። ብዙ ጊዜ ግን ሜትር ሃምሳውን ይመርጣሉ። የምን ሀገር ምርቶች ናቸው እናንተ ጋር የሚገኙት ኮንፈርቶች? ከአገር ውስጥ እስከ ውጭ ማለት የዚህ ምርት አለ፣ ሌላ የቱርክ አለ፣ የቻይና አለ፣ እንደዚህ የተለያዩ የዱባይም። ጊዜ በዚህ በኮንፈርት ንግድ ላይ በጣም ቻሌንጅ የሚያደርጋችሁ ነገር ምንድን ነው? አዎ የተለያዩ ቻሌንጆች አሉ። ለምሳሌ የእቃ ጭማሪ ሊሆን ይችላል፣ የኢምፖርት ሲደረግ አንዳንድ እቃዎች እጥረት ይኖራል። እንደዛ እነዚህ እነዚህ ነገሮች ቻሌንጅ ያደርጓቸዋል። አሁን ላይ ያለው የኮንፈርት ዋጋ እንዴት ነው? እየጨመረ ነው? እየቀነሰ ነው? እየቀነሰ አይደለም፣ ያው እየጨመረ ነው ማለት የዋጋ በማንኛውም እንትን እየጨመረ ስለሆነ የኮንፈርቱ ሁሉም እንዳለ ይጨምራል። እናንተ ጋር የሚገኙትን ኮንፈርቶች ዝቅተኛ ከሚባሉት በዋጋ እስከ ከፍተኛ ድረስ ለተመልካች ታሳይልኛለች። ዝቅተኛ የሚባለውን የቤት ውስጥ ኮንፈርት የትኛው ነው እና ዋጋውም አይነቱን ለተመልካች ታሳይልኛለች። ዝቅተኛ የሚባለው ይሄ ነው፣ የአገር ውስጥ ምርት ነው እና የትራስ አንሶላ እና የኮንፈርቱ አለ አንድ ላይ ማለት ነው። ትራስ ጨርቅ አንሶላ እና ኮንፈርት አንድ ላይ ነው። እና ስንት ነው? ብር ነው ብዙ ሰው ይመርጠዋል። ሜትር ከስንት ነው? ለሜትር ከሀያ ሜትር ከሀያ እስቲ ከዚህ ደግሞ ከፍ ሲል የትኛው ኮንፈርት ነው? ሌላ ደግሞ እነዚህ ናቸው። ከዚህ ጀምሮ እስከዚህ ያሉት ናቸው። የተለያየ አገር ምርት ናቸው እና ዋጋቸው ደግሞ አንድ ሺ ስድስት መቶ ነው። ተመሳሳይ ነው። ትራስ ጨርቅ አለው አንሶላ አለው ኮንፈርቱ አንድ ላይ ማለት ነው። ለስንት ሜትር አልጋ የሚሆኑ ናቸው? የተለያየ ነው ወይስ አንድ አይነት? እነዚህ እንኳን ለሜትር 50 የሚሆኑ ናቸው። ለሜትር 50 የሚሆኑ 600 ነው ዋጋቸው። ትራስ ጨርቅ እና አንሶላ። ሌላ ደግሞ ይሄኛው ነው። ይሄኛው ደግሞ አራት ሺህ ነው። ይሄኛው ትንሽ ወደድ የሚል ነው ግን በጣም ኳሊቲ እቃ ነው። 4000 ብር ነው። አዎ እንደ ነገር ነው። ሁሉም እንደዛው ነው። አንሶላ አለው ትራስ ጨርቅ አለው እና ኮንፈርት ዋጋው አራት ሺህ ብር። አዎ ዋጋው አራት ሺህ ብር ነው። እስቲ ከዚህ ቀነስ ሲል የትኛው አይነት ኮንፈርት ነው በዋጋ ቀነስ የሚለው? ይሄ መጀመሪያ ያሳየች ነው፣ ዘጠኝ መቶ ብር። ሌላ ደግሞ አለ፣ ይሄኛው ደግሞ አለ። ይሄ ሶስት ሺህ ዘጠኝ መቶ ብር ነው። እንደዛው እንደ ቅድሙ እንዳልኩች ነው፣ ትራስ ጨርቅ ይሄኛው ለሜትር ሰማንያ የሚሆን ነው። ትንሽ ተለቅ ይላል፣ አው ከሌሎቹ ተለቅም ይላል። እስቲ ይሄኛውስ ኮምፎርት ዋጋው ስንት ነው? ይሄኛው ኮምፎርትና ይሄኛው ተመሳሳይ ናቸው እና የካለር ልዩነት እንጂ ተመሳሳይ ነው። 2200 ነው እነዚህ ማለት ነው ዋጋቸው። አው ለሜትር ከስንት አልጋ ነው? ይሄኛው ለሜትር ከ20 ነው የሚሆነው። ይሄኛውስ፣ ይሄኛው ሌላ፣ ይሄ ዋጋ 2500 ነው። ይሄኛው ለሜትር ሀምሳ እሚሆን እነዚህ ኮንፈርት ማስገቢያዎች ናቸው እና አሁን እነዚህ የምርታቸው የቱርክ ምርቶች ናቸው እና የተለያየ ናቸው። ይህና ይሄ ይመሳሰላል። የሚመሳሰለው መጋረጃ አለው ትራስ ጨርቃአለው አንሶላአለው ማለት ነው። ይሄኛው ግን ልዩነቱ ከዚህኛው መጋረጃ የለው። መጋረጃ ያላቸው እስኪ ዋጋቸው ስንት ነው? መጋረጃ ያላቸው ሁለት ሺህ ብር ነው ዋጋቸው። መጋረጃ የሌላቸው ደግሞ አንድ ሺ ስድስት መቶ ነው ዋጋቸው። እዚህ መሀል መጋረጃ ያላቸው ይሄኛው እና ይሄኛው ነው። ሁለቱ መጋረጃ ያላቸው ናቸው። እነዚህ መጋረጃ የላቸውም። መጋረጃ የሌላቸው ሺ ስድስት መቶ መጋረጃ የሌላቸው ሺ ስድስት መቶ መጋረጃ ያላቸው ደግሞ ሁለት ሺ ብር ነው። እስቲ እዚህ ጋር የተለያዩ አልጋ ልብሶች ይታዩኛል። ሲዋጋቸውን አይነታቸውን እንዲሁ ለተመልካች ያሳዩኛል። እሺ፣ የተለያዩ የአልጋ ልብሶች እንይዛለን። እነዚህ እንዳለ የአልጋ ልብሶች ናቸው እና ፕራይሳቸውም ይለያያል። ይሄ ለምሳሌ 105 ነው። ይሄ 2800 ነው። እና ሳይዙም ለተለያየ ለአልጋ ሳይዝ የሚሆን አለን። በእነዚህ ባሳየሽኝ ተመሳሳይ ኳሊቲ የተለያዩ አይነት አልጋ ልብሶችን በከለር አማራጭ እናንተ ጋር ይገኛሉ። እስ የላባ ትራሶች አሉ የላባ ትራሶችም አሉ። ጋቢ ለምኒዎች አሉ። የተለያዩ ነገሮች አሉ። የጋቢ ለምኒዎች ዋጋ ከስንት እስከ ስንት? ጋቢ ለምኒ በተለያየ ሳይዝ እና የከለር አማራጭ አለው። ፕራይሱን ከ800 እስከ 1200 አለ ጋር ማግኘት ይችላሉ። እሺ እናመሰግናለን ጊዜያችሁን ስለሰጣችሁ፣ መልካም ስራ፣ መልካም ቀን ይሁንላችሁ። ግን ተመልካች እናንተ መጥቶ መጎብኘት ከእናንተ መግዛት ቢፈልግ አድራሻችሁን ብታስቀምጭልን። እሺ እኛም በጣም እናመሰግናለን መታችሁ ስለጎበኛችሁ። አድራሻችን እዚህ ሾላ አካባቢ ነው፣ ሱመያ መስኪት ጋር ነው፣ እዛ ጋ ይገኛል። አህ ያገኙና ለተመልካች መጥተው ከእናንተ እንዲገዙ እንዲጎበኙዋችሁ መልክታችን እናስተላልፋለን። መልካም ቀን፣ መልካም ስራ፣ ያመሰግናለን። ተመልካቾች አሁን የምንገኘው መርካቶ ማርሴ ገበያ ማዕከል አንደኛ ፎቅ ኢትዮ ቤስት የኮንፈርት መሸጫ ሱቅ ውስጥ ነው። ይህንን ቤት በዝቅተኛ ዋጋ ደረጃ ያስቀመጥ ነው ሲሆን ያላቸውን የኮንፈርት አይነቶች፣ ዋጋቸውን እንዲሁም ለእናንተ እያደረስን ቆይታ እናደርጋለን። አብራችን ቆዩ። እሺ፣ ሰላም። እንዴት ናቸው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እስቲ እራሳችሁን ለተመልካች አስታወቅ። እኛ እንግዲህ ኢትዮ ቤስቶች ነን የምንሸጠውን አንሶላ፣ አልጋ ልብስ፣ ኮንፈርት፣ የሶፋ ልብሶችን ነው። አካባቢ ትገኛል? ቦታችን፣ አድራሻችን ማርስ ህንፃ ላይ ከጣና ፊት ለፊት ያለው ህንፃ። እናንተ ጋር ሲመጡ ተመልካቾች ምን ምን አይነት ኮንፈርቶችን ማግኘት ይችላሉ? ኮንፈርት ያለን ከትንሽ እስከ ትልቅ አለን። ከሜትር ከሜትር ከዘጠና አልጋ ጀምሮ እስከ ሁለት ሜትር ባለው አለን። በሁሉም ሜትር አማራጮች እናንተ ጋር መጥተው ማግኘት ይችላሉ። የምትይዟቸው ኮንፈርቶች ከምን ሀገር ነው የሚመጡት? ምርታቸው ሴት ሀገር ነው። ከሀገር ውስጥ ጀምሮ እስከ ቻይና ድረስ ምናምን አሉ። ከዱባይ የሚመጡ አሉ። ሜድናቸው ቻይና ምናምን ነው። ጥራታቸው ቢለያይ የሀገራቸው ያው ነው ማለት ነው። ብዙን ጊዜ ደንበኛ የሚመርጠው የትኛው ሜትር፣ ከየት ሀገር የመጣ ኮንፈርት፣ የትኛውን ኮንፈርት ነው አብዛኛው ደንበኛ ከእናንተ ሰው የሚመርጠው? እንደ አቅሙ ነው መቼ። ትልቁ የሚፈልግ ትልቅ ይዞ ሄዳል። ትንሽ የሚፈለግ እንደ ምርጫው ምናምን ነው። ዋና ጥራቱን አይቶት ምናምን ወስኖ ነው የሚወስድ። ያቅማቸው አይተው መርጠው ይወስዳሉ። በዚህ ንግድ ላይ በጣም የሚከብዳችሁ ቻሌንጅ የሚያደርጋችሁ ነገር ምንድን ነው? ምንም የሚከብድ ነገር የለም። ሁሉም ነገር ቀላል ነው። አሁን ላይ ያለው የኮንፈርት ዋጋ እንዴት ነው? እየጨመረ ነው? እየቀነሰ ነው? ከድሮ ከነበረው አንጻር አሁን ላይ ገበያው ዝም ስላለ ከፍ ብሏል፣ ዝቅ ብሏል ብለሽ ምትወስኝም ነገር የለም። እንደ ጊዜው ትሆን ያለሽ ነው። ሲጨምር ይጨምራል፣ ሲቀንስ ቀንስ። አሁን ላይ ያው መሀል ላይ ነው ያለ ተመጣጣኝ ተመጣጣኝ ዋጋ ነው፣ ምርጥ ነው። እስቲ እናንተ ጋር የሚገኙትን ኮንፈርቶች ዝቅተኛ ከሚባሉት መካከለኛ፣ እንዲሁም እስከ ከፍተኛ ድረስ ለተመልካች እናሳየው። ዝቅተኛ የሚባለው የትኛው ነው? ዝቅተኛ ሲባል እነዚህ ዘሮች ጨርቃቸው እንደ የሾ ፖልሰረው ጨርቆች ናቸው። ይህ ዝቅተኛ የሚባለው ነው። ለሜትር ከሃምሳ አልጋ ነው፣ 1200 ብር ነው። አንደ ጥራታቸው ምናምን ማለት ነው። ከፍ ሲል ደግሞ እነዚህ ዘሮች ምናምን አሉ ከፋይ ነገር ናቸው፣ ግን ጥራታቸው ይለያያሉ ና ዋጋቸውም ከፍላል። ግን ሲጀምር አምስት ሺህ አምስት መቶ ብር እነዚህ ሲሆኑ ምናምን ከነዚህ መካከል ላይ እንደው ተመጣጣኝ ነው። ያው ብዙ አይነት ስለሆነ ያው ዘረጋውም ያው ሰዓት መግደል ነው የሚሆነብን እንጂ በጣም ብዙ አይነቶች ምናምን አሉ። ሰሩትን እናሳየው። ያው ለዛ ለዛ ያኛው አለ 5000 ብር ነው። አይካሽ ዝቅት ሲስቴ ደሞ እነዚህ አሉ 4200 ብር እንደ ተራታቸው ምናምን። ያው ዝቅት ሲለው ብዙ አይነት ነው ያለው ውጭ ላይ ስለሆነ እነዚህ ዘሮች ምናምን አይሻቸው። እነዚህ ምናምን 3200 ብር እንደ ጥራታቸው ምናምን እስቲ ከቤቱ ደግሞ ከፍተኛ በጣም ውድ የሚባለው ዋጋ ለአሁን ላይ ከፍ የሚል የነዚህ ዘር ነው። እነሱ ዘሮች ከፍተኛ የሚባሉ ናቸው። ሜትር ባለው ደረጃ ይሆናል። ደግሞ ኖርባሊያ በእነዚህ ዘሮች ደግሞ አለ። ከቱርክ የሚመጡ ናቸው። በጣም ኳልቲ ናቸው ከነሱ ደግሞ አለ እስከ ሁለት ሜትር ባለው የሚያስጠቅም ሳይዛቸው፣ ሁለት ሜትር ካርባ ሁለት ሜትር ከስልሳ ነገር ናቸው። ይሻቸዋል እንዲህ እንዲህ ናቸው። እስከ ሁለት ሜትር ባለው ያስጠቅም፣ ዋጋቸው ተመሳሳይ ነገር ናቸው። ተመሳሳይ ነው፣ አምስት ሺህ ስምንት መቶ ብር። ሌሎች ኮንፈርቶች ይታዩኛል። ውጪ የተለያዩ ኮንፈርቶች ያው እንዲህ ደርደር ነው እንጂ ያው ከለር ምናምን ይሄኛው ነጭ ሲባል አሁን 4500 ብር ነው። ይሄኛው ሲሆን አህ በጣም ኳሊቲ ነገር ነው። አንሶላለ ትራስ፣ ጨርቅ ምናምን አላቸው። እንደ ደረጃቸው ምናምን ለሆቴል ምናምን የሆኑ ናቸው። ሲሆን የዛኛው ከለሩ ነው ተመሳሳይ ናቸው። አንዳንድ ሲዞሩ ምናምን እንትናቸው ከለራቸው አይወጣም ምናምን፣ እዛ ነው ይሄም ከለር ናቸው። በማኑዋል ሲሆንና ሲሆን አያስታውቅም ምናምን እንጂ ተመሳሳይ ነገር ናቸው። በቃ እዚህ ጋር ደግሞ በተለምዶ ጋቢ ለምኔ የምንላቸው ልብሶች ይታዩኛል። እስቲ የእነሱን ዋጋ አይነታቸው፣ እንዲሁ ለተመልካች አሳይል። እነዚህ ሲባሉ ከዱባይ የሚመጡ ናቸው። ጋቢ ለምኔ ሁለት ሜትር ከሀያ በሁለት ሜትር ካርባ አላቸው፣ ሳይዝ አላቸው ግን እንደ በተለምዶ ሜትር ከዘጠና ሜትር ከስልሳ አላቸው። አንዳንድ ጥራት የሚለያይ ያላቸው ከዘጠኝ መቶ ብር ጀምሮ እስከ ሁለት ሺ አምስት መቶ ብር ድረስ አላቸው። አንዳንድ ሰው እንዲህ አይቶት ምናምን አንድ አይነት መስላ፣ ግን በጣም ልዩነት አላቸው ምናምን። ዝቅተኛ የሚባለው ዝቅተኛ ሲባለውን እነዚህ ዘሮች ናቸው ጥራቱ ነው የተሻለ ሆነ አመዳም ነገር ነው። 1200 ብር ነው። ልስላሴውም ይለያያሉ እንዲ ምናም አንዳንዴ ሰው እንዲ በኖርማል አይቶት አንድ አይነት ዋጋ ይመስለዋል፣ ግን ይለያያል ምናም 1200 ብር ነው። 2 ሜትር ከ20 በ2 ሜትር ከ40 ነው፣ ግን ጥራቱ ይለያያል። አይ ግን ከፍተኛ ከተባለ አሁን እነዚህ ዘሮች ምናም አሉ ደግሞ እሱ የራሱ ሆነና በጥራቱ ምናም ብር ነው ይሄኛው። አንዳንዴ እንዲህ በኖርማል ስታይ አንድ ይመስላል። አዎ ግን ጥራታቸው ይለያያል። ነው ያኛው፣ ሲሆን ሁለት ሜትር ከሀያ በ ሁለት ሜትር ከአርባ ነው። ዋና ጥራቱ ነው፣ በዛ ነው ልዩነታቸው ነው። ሰው እንደ ምርጫው ምናምን አይቶ ምናምን ይወዝደዋል ምናምን ነው። በእነሱ ሲሆን ዲዛይን ነው እንጂ ያው ነው በቃ፣ ተመሳሳይ ዋጋ ነው። ጥራታቸው ብቻ ነው የሚለያየው፣ ሜትራቸው አንድ ነው። ዜና አመሰግናለን። ጊዜያችን ስለሰጣችን፣ ተመልካች መጥቶ ከእናንተ እንዲሸምን መልእክታችንን እናስተላልፋለን። መልካም ቀን። ሌላ ጊዜ አንሶላ ምናምን ሲፈልጉ እንግዲህ ያው እንደዚህ ምናምን አሉም። በጣም ኳሊቲ ኳሊቲ አንሶላዎች ነጭ ከተባለ፣ በቀለር ከተባለ፣ ፎጣዎች አሉ፣ ብርድ ልብሶች አሉ። ጉት መጠን እንግዲህ መጥቶ የሚያጡት ነገር የለም። እኛን ከፈለጉ አረ ዋና እሱ ነው እንጂ እናመሰግናለን።